ኦሪት ዘፍጥረት ምዕራፍ 13። አብርሃምም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረውም ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጠገ። ከአዜብ ባደረገው በጉዞውም ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤተል እና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሰዊያ የሰራበት ነው። በዚያም አብራም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋም ድንኳንም ነበረው። በአንድነት የሚቀመጡ ዘንድ ምድር አልበቃቸው፤ የነበራቸው እጅግ ነበረና በአንድነት ሊቀመጡ አልቻሉም። የአብርሃምንና የሎጥን መንጋዎች በሚጠብቁት መካከልም ጠብ ሆነ። በዚያም ዘመን ከነዓናውያንና ፌሪዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጥን አለው፣ እኛ ወንድማ ማሽነንና በእኔና በአንተ በረኛዎችና በረኛዎች መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊት አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ወስድ። እኔ ወደ ቀኝ ሄዳለሁ፣ አንተም ቀኝ ብትወስድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውንም አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዙአር ድረስ እንደ እግዚአብሔር ገነት በግብጽ ምድር አምሳል ነበረ። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ። አንዱም ከሌላው እርስ በእርሳቸው ተለያዩ። አብርሃም በከነአን ምድር ተቀመጠ። ሎጥም በአገሩ ሜዳ ባሉት ከተማዎች ተቀመጠ፣ እስከ ሶዶም ድረስ ድንኳኑን አዘዋወረ። የሶዶም ሰዎች ግን ክፎችና በእግዚአብሔር ፊት እጅግ ኃጢአተኛዎች ነበሩ። ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ አይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም ሰጠሃለሁና፣ ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋን ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ላንተ ሰጣለሁና። አብርሃምም ድንኳኑን ነቀለ መጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሰዊያን ሰራ።